ሴቶችን በመግደል የሚደሰተው ጨካኝ ሰው። ታሪኩ የሚጀምረው በአውስትራሊያ ሀገር ውስጥ ሲሆን በአንድ ኃይለኛ ዝናባማ ምሽት ወቅት ፓትሪክ የተባለ ብቸኛ ሰው መኖሪያ ቤት ውስጥ ቆዝሞ ቁጭ ብሎ እንመለከተዋለን። ፓትሪክ በእጁ ገዳይ ምርዝ በውስጡ ያለው ትንሽዬ ብልቃጥ ይዞ እንደተከዘ የቤቱ በር በኃይለኛ እንኳኳና ፓትሪክን ከገባበት ሰመመን ያነቀዋል። ፓትሪክም በሮን አካባቢው ላይ ያሉ ተንኮለኛ ሕፃናት ያንኳኩበት መስሎት ሳይከፍተው ቢቀርም በሩ ግን ተደጋግሞ መንኳኳት በመጀመሩ ፓትሪክ ከተቀመጠበት ተነስቶ በሩ ሊከፍት ይሄዳል። በሩንም ሲከፍተው ሄለን የተባለች አንዲት በዝናብ የበሰበሰች ሴት በሩ ላይ ቆማ ዝናቡን እንዲያስጠልላት ስትጠይቀው ፓትሪክም ትንሽ እያቅማማ ከቆየ በኋላ ሴቲቱን ወደ ውስጥ ያስገባታል። ሄለን ወደ ውስጥ ከገባች በኋላ ፓትሪክ ልብሷ በዝናብ ስለረጠበ ራሷን እንድታደራርቅ ፎጣ ቢሰጣትም ሄለን ግን ምንም ነገር እንደማትፈልግ ለፓትሪክ ትገልጽለታለች። ሄለን ፓትሪክን ውጭ ላይ መኪና ቆሞ እንዳየች በመግለጽ በመኪናው ወደ ከተማ እንዲያደርሳት ብትጠይቀውም ፓትሪክ ግን መኪናው ውጭ ላይ የቆመችው ተበላሽታ እንደሆነ ይነግራታል። ፓትሪክም ሄለንን የበሰበሰው ልብሷን እንድትቀይርና በመተኩ ሌላ ልብስ እንደሚሰጣት ሲነግራት፣ ሄለን ግን እርሱ ጋር እንደማትቆይ ትነግረዋለች። ሄለንም ቀጥላ ወደ ከተማ የሚያደርሳትን ታክሲ ለመጥራት እንዲያስችላት ሞባይሉን እንዲያውሳት ብትጠይቀውም ፓትሪክ ግን ጥያቄዋን ችላ በማለት ብርዱ ኃይለኛ ስለሆነ በሽታ እንዳያመጣ አባት በመግለጽ ለሄለን ሻይ ይሰጣታል። ሄለን ግን በሻይ ፈንታ ሲጋራ ይኖረው እንደሆነ ስትጠይቀው ፓትሪክ ሲጋራ እንደሌለው ያሳውቃታል። ፓትሪክም ሄለን ሻዩን አልጠጣም ስትለው በምትኩ ለብርድ የሚጠጣ አልኮል ቢሰጣትም ሄለን ግን አልኮልም እንደማትፈልግ ገልጻ በድጋሚ ስልክ እንዲያስደውላት ትጠይቀዋለች። በዚህ ጊዜ ፓትሪክ የሞባይል ስልክ እንደሌለው ገልጾ ነገር ግን መደወል ከፈለገች እነርሱ ካሉበት ቤት ትንሽ ራቅ ብሎ የሕዝብ ስልክ ስላለ በእርሱ እንድትደውል ሳንቲም ይሰጣታል ሄለን ፓትሪክን አመስግና ልትወጣ ስትል ፓትሪክ ዝናቡ ትንሽ እስኪቀንስላት ድረስ ቤት ውስጥ ብትቆይ ጥሩ እንደሆነ ስላሳሰባት ሄለን በዝናብ ከቤት የመውጣት ሐሳቧን ቀየረች ከዚህ በኋላ ሄለን የፓትሪክን ቤት እየተዘዋዘዋረች በመጎብኘት ከፓትሪክ ጋር አንድ ሁለት እያሉ መጫወት ይጀምራሉ። ሄለን የፓትሪክን ቤት ስትመለከት በቤት ውስጥ በርካታ የሴት የሆኑ ዕቃዎችን ታገኛለች። ሄለን ፓትሪክን የት ተወልዶ እንዳደገና ምን እንደሚሠራ ስትጠይቀው ፓትሪክ እዚሁ አካባቢ ተወላጅ እንደሆነ በሥራው ኤሌክትሪሽያ እንደነበረ ይገልጽላታል። ነገር ግን የሆነ ጊዜ ባጋጠመው የኤሌክትሪክ አደጋ ምክንያት ሥራውን እንዳቆመ ለሄለን ያጫውታታል። እየተነጋገሩም እያለ ፓትሪክ ሄለንን የት አካባቢ አይቷት እንደሚያውቅ ሲጠይቃት ሄለን ግን እዚያ አካባቢ ስለማትኖር ሊያያት እንደማይችል ለፓትሪክ አስረግጣ ትነግረዋለች። ፓትሪክ ግን የት እንደሆነ ባያውቅም ፊቷ ምንም አዲስ እንዳልሆነበት ይነግራታል። ውጭም ላይ ዝናቡ እየተባባሰ በመምጣቱ ቤት ውስጥም ያለው ቅዝቃዜ እየጨመረና ሄለን በቅዝቃዜ መንቀጥቀጥ ስትጀምር ፓትሪክ ሄለንን ቤት ውስጥ ሙቅ ሻወር ስላለ ገብታ ገሏን እንድትታጠብ ይመክራታል። ሄለን ሻወር ቤት ገብታ ገልዋን ከመታጠቧ በፊት ራሷን በመስታወት ስታየው አንደኛው የጆሮ ጌጧ በምን ምክንያት እንደጠፋ እንኳን ሳታውቅ ጆሮዋ ላይ እንደሌለ ታስተውላለች። ሻውር ቤት ገብታ ሻውራን ከወሰደች በኋላ ፓትሪክ ንጹህ ፎጣ አምጥቶ የሻውር ቤቱ በር ላይ ያንጠለጥልላታል። ኤለንም ተጣጥባ እንደ ወጣች ፓትሪክ አንዲት የሴት ልብስ አምጥቶ ይሰጣታል። ልብሱ የቀድሞው ፍቅረኛው ልብስ ስለሆነ ከፈለገችው ልትወስደው እንደምትችል ነግሮ እርሱ ለብርዱ የሚሆን ሾርባ መስራት ይጀምራል። ፓትሪክም ከምን እንደሠራው የማይታወቅ ደሚ መሰለ ቀይ ሾርባ ሰርቶ ሲጨርስ ለሄለን በጎድጓዳ ሳህን እንድትመገብ ይሰጣታል። እርሱ ግን ወሬውን ማውራት ይቀጥላል። ሄለን ሾርባውን እንዳየቸው ቀለሙ ያስደነግጣትና የሰጣትን ጎድጓዳ ሳህን ይዛ ቁጭ ትላለች። በዚህ መሃል በሩ በኃይለኛ በመንኳኳቱ ፓትሪክ በድጋሚ ወደ በሩ በማምራት በሩን ሲከፍተው በር ላይ ማንም እንደሌለ ይመለከታል። ፓትሪክም በሩን ያንኳኩት አካባቢው ላይ ያሉ ተንኩለኛ ሕፃናት ሊሆኑ እንደሚችሉ በመግለጽ በሩን ይዘጋዋል። ሄለን ግን ፓትሪክ በሩን በቁልፍ የቆለፈ ስለመሰላት ለምን ሊቆለፈው እንደፈለገ አልገባ ይላታል። ሄለንም የሰጣትን ሾርባ በሙሉ ቦቴ ጫማው ውስጥ ትደፈዋለች። በዛ ወቅትም ድንገት ቤት ውስጥ መብራት ይጠፋና ቤቱ በድቅድቅ ጨለማ ይሞላል። ፓትሪክ ውጭ በሚዘንባው ኃይለኛ ዝናብ ምክንያት ዛፍ ወድቆ የኤሌክትሪክ ገመዱን በጥሶት ሊሆን እንደሚችል ለሄሌን በመግለጽ ወደ ውጭ ወጥቶ ሁኔታውን ለማጣራት ይወስንና ለዝናብ የሚያደርገውን ቦቲ ጫማውን ሊጫማ ሲል ቦቲው በሾርባ እንደተሞላ ይመለከታል። ሄሌንም በሠራቸው ሥራ በማፈር ለጠፋቸው ጥፋት ይቅርታ ስትጠይቀው ፓትሪክ እንግድነት ካልወደደላት በአሰኛት ሰዓት ከቤቱ መውጣት እንደምትችል ነግሯት ትልቅ የእጅ ባትሪ ፍለጋ ቤት ውስጥ መንጎዳጎድ ይጀምራል። ሄለን ከፓትሪክ ጋር አብራ በመሆን ዕቃ ቤት ውስጥ የሚበራ ባትሪ እያፈላለጉ እያለ አንድ በደም የተነከረ መዶሻ ያየች መስሏት በድንጋጤ መዶሻው ላይ የያዘችውን ትንሽዬ ባትሪ ስታበራ መዶሻው ንጹህ እንደሆነ ታያለች። በዛ ወቅትም ሄለን የፓትሪክ ጀርባ ላይ ተቧጭሮ የደማ ቁስል ስላየች ወደ ሻወር ቤት ሄዳ ለፓትሪክ የቁስል ፕላስተር መፈለግ ትጀምራለች። የቁስል ፕላስተሩን እያፈላለገች እንዳለ ኤለን የአንድ ጆሯን የጠፋ ጆሮ ጌጥ ስላገኘችው፣ ኤለን በሁኔታው ግራ ተጋብታ ፓትሪክ ወዳለበት በንዴት አይኗን አጉረጥረጣ ትሄዳለች። ኤለን ከመታጠቢያ ቤት በመምጣት የጠፋው የጆሮ ጌጧ እንዴት እሱ ጋ ሊሆን እንደቻለ በንዴት እየተንበለበለች ስትጠይቀው ፓትሪክን ስለምን እያወራች እንደሆነ እንዳልገባው ይነግራታል። ሄለን ንዴት ውስጥ እንደሆነች ከቤቱ መውጣት እንደምትፈልግ በመግለጽ የቆለፈውን በሩን እንዲከፍትላት ፓትሪክን ስትጠይቀው ፓትሪክ በሄለን ግልፍ ግልፍ እያሉ ማውራት ተናዶ ከዝናብ ላይ ወደ ቤቷ አስገብቶ ከብር ዳዳናት ሰውን እንዲህ መናገሯ በጣም እንዳበሳጨው ይመልስላታል። ሄለን ግን አሁንም የበሩን ቁልፍ እንዲሰጣት ስትጠይቀው ፓትሪክ ግን ሲጀመርም በሩን እንዳልቆለፈው ይገልጽላታል። ሄለን ወደ ዋናው በሬዳ በሩን ስትሞክረው ፓትሪክ እንዳለው በሩ ክፍት እንደሆነ በማየቷ ባሳየችው ጸባይ በማፈር ፓትሪክን ይቅርታ ጠይቃ ዝናቡ እስኪያባራ እዛው ለመቆየት በድጋሚ ተወስናለች። ከዚህም በኋላ ሁለቱም ተረጋግተው ቁጭ በማለት አንድ ላይ ስለ ራሳቸው የተነጋገሩ ካርታ መጫወት ይጀምራሉ። በዚህ መሃል ግን ዝናቡ በርትቶ እነ ፓትሪክ የነበሩበት ቤት ላይ የዛፍ ቅርንጫፍ በመውደቁ ፓትሪክ ሁኔታውን ለማጣራት ወደ ውጭ ሲወጣ፣ ሄለን ደግሞ እዛ ቤት ውስጥ ትቀራለች። ወዲያውኑ ግን ቤት ውስጥ አንድ የሞባይል ስልክ ሲጠራ ሄለን ስለሰማች ቅድም ፓትሪክ ሞባይል ስትጠይቀው የለኝም ብሏት ስለነበረ አሁን የሞባይል ድምጹ ከየት ሊመጣ እንደቻለ ግራ ገብቷት ድምጹን ወደ ሰማችበት ቦታ ታምራለች። ነገር ግን ሄለን ጭራሽ ባልጠበቀችው ሁኔታ ስልኩ የሚጠራው መኝታ ቤት ውስጥ ከሚገኝ በአንሶላ የተጠቀለለ የአንዲት ሴት አስክሬን እንደሆነ ተመልክታ ሄለን እጅግ በጣም ትሸበራለች። ወዲያውኑም ቅድም ያየችውን መዶሻ ከዕቃ ቤት በማምጣት አካባቢው ላይ የነበረን መስታወት ሰብራ ለመውጣት ብትሞክርም መስታወቱ ግን ከጠንካራ ማቴሪያል የተሠራ ስለነበረ ምንም ሳይሆን ይቀራል። ሄለንም ከቤት ለመውጣት አማራጯ በዋናው በር እንደሆነ ገብቷት ቀስ ብላ ወደ ዋናው በር ማምራት ስትጀምር ፓትሪክ ሳታስበው ከኋሏ በመምጣት መሬት ላይ ከጣላት በኋላ ቅድም ይዞት የነበረውን ትንሽ የመርዝ ብልቃጥ ከፍቶ ሄለን አፍ ውስጥ ይጨምርባታል። ከዚህም በኋላ ፓትሪክ የሄለንን እጅ አስሮ ቅድም ካየችው አስክሬን አጠገብ ካስተኛት በኋላ በአፏ ይጨምርባት ነገር በሦስት ደቂቃ ውስጥ ጸጥ ረጭ አድርጎ የሚገድል ስቃይ የሌለው መርዝ እንደሆነ ለሄለን ይገልጽላታል። በዚህም ጊዜ ፓትሪክ ሴቶችን በመግደል የሚደሰት ኃይለኛ የአእምሮ በሽታ ያለበት ነፍሰ ገዳይ እንደሆነ እንረዳለን። ፓትሪክ ሄለንን በሰላም ቁጭ ባለበት በሮናን ኳኩታ መሰስ ብላ በመግባት ያለሰበውን ግድያ እንዲፈጽም ስላደረገችው ለነፍሷ መጥፋት ተጠያቂው እርሱ ሳይሆን ራሷ እንደሆነች ይገልጥላታል። ፓትሪክ እንዳለው ከሶስት ደቂቃ በኋላ ሄለን ውስጧ የገባው መርዝ እንደ እንቅልፍ ሸለብ አድርጎ እስከ ወዲያኛው እንድታሸልብ ያደርጋታል። ድንገት ግን ፓትሪክ የሄለን እጅ ሲመለከት እጇ ላይ አንድ ንቅሳት በመመልከቶ ፓትሪክ ከዚህ በፊት የገደላት ሴትም እንደዚሁ አይነት ተመሳሳይ ንቅሳት እንደነበረባት ያስታውሳል። ፓትሪክ በዚህ ጊዜ ነገሮችን በደንብ ሲያሰላስል ሄለን ማለት ከአንድ ዓመት በፊት ቤቱ መታ የገደላት ሴት እንደነበረች ያስታውሳል። ፓትሪክ እንዴት የገደላትን ሴት በድጋሚ እሱ ጋር ልትመጣ እንደቻለች ግራ ገብቶት ባለበት ሰዓት ኤለን ከሞተችበት በመነሳት አይን አይኑን ማየት ትጀምራለች። ድንገት ግን ፓትሪክ ከዚህ በፊት የገደላቸው የበርካታ ምስኪን ሴቶች መንፈስ የፓትሪክን ቤት ሞልተውት በፓትሪክ ላይ መሳሳቅና ነፍሱን ማስጨነቅ ይጀምራሉ። ፓትሪክ ሳያስበው ከዚህ በፊት በገደላቸው ሴቶች ደም ሰውነቱ ተነክሮ የሚያደርገው ግራ ገብቶት ሳለ የሄለን መንፈስ ከፊቱ ቆማ እስካሁን እንደ ፊልም ሲያይ የነበረው ነገር የገደላት ምሽት ያደረገውን ድርጊቶች እንደነበሩ ገልጻ ሄለን እሷን የገደለበትን የመርዝ ብልቃጥ መጠጥ ውስጥ ካስጨመረችው በኋላ ግጥም አድርጎ እንዲጠጣው ታዘውና ፓትሪክ እንደተባሉ ያደርጋል። ድንገት ግን ሁሉም ነገር ዝም ይልና ፓትሪክ አይኑን ሲገልጽ በቤት ውስጥ ምንም አይነት መንፈስ እንደሌለ እንዲሁም ውጮም ላይ ምንም አይነት ዝናብ እየዘነበ እንዳልሆነ ያስተውላል። ፓትሪክ እስካሁን ያየው ነገር ሁሉ በአእምሮ የፈጠረው የምናብ ሐሳብ እንደሆነ እያሰበ እያለ በእጁ የያዘው የመርዝ ብልቃጥ ባዶ እንደሆነና እርሱም በምናብ ውስጥ ባየው መልኩ መረዙን አጠገቡ ያለ መጠጥ ውስጥ ጨምሮ እንደጠጣው ይረዳል። ፓትሪክ ከዚህ በፊት የገደላቸው ሴቶች መንፈስ ለሠራው ሥራ እንደተበቀሉት ገብቶት ከመሞቱ በፊት ከት ብሎ በንዴትና በቁጭት ሲስቅ እያየ ነው ታሪኩ ያልቃል።